ላይክ አድርጋችሁ ብታልፉ ለእኔ ይጠቅመኛል ማለት ነው። ዛሬም በህይወት መንገድ ወይም ባለማወቅ የባልዋን ውሽማ የገንዛ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ መጥቼላችኋለሁ። ድራማ እንግዲህ ክፍል 55 ደርሷል። ክፍል 54ን ለማስታወስ ያክል እንግዲህ ዳዊት ይህ የህይወትን ልጅ ይዞላት መጥቶ ነበር ያለቀ። በጣም ደስ የሚል መጨረሻ ነበረ። ይኔ ልጅ ናት ብላ ስታቅፋት አይደለም እሷና እኛ ድራሙን የምንከታተለው በደስታ ፈንድቀን ነበር። አሁንስ ምን ሆነ? ሳሩን ልጅቷን በሰላምታ ኖራት ይሆን የሚለውን አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ይቆዩ። አመሰግናለሁ። ህይወትም እንግዲህ ልጇን ይዛ የእኔ አለም እንዴት ናፍቀሽ ነበረ፣ ዳዊት እና እያትስኪ ትላለች። ዳዊት የሚመጣና ሳም ያደርጋታል። ውይ እንዴት ማመስገን እንዳለብኝ አላቅም፣ ትለዋለች። ምንም ማመስገን አይጠበቅብሽም። ደግሞ እኮ ላንቺ ልጅ እኔ ብቻ አይደለም የሚለፈው ብዙ ሰዎች ለፍተውላታል ይላታል። አይ ቢሆንም አምቴ የሰጠኝ ግን አንተ ነህ ትለዋለች። እሺ ይሁን፣ ለማንኛውም ማስተኛት ከመጣቻን ስተሸኮ እንዳያሻት ነው ይላል። አይ አሁን እራሱ አላመንኩም። በአስተኛ ደግሞ የምጠፋብኝ የምጠፋብኝ ነው የሚመስለኝ ትለዋለች። እንደ አሁን እኮ ከኛ ጋር ናት፣ ምንም አትሆንም ይላታል። እውነት የሰረቋት ሰዎች ግን በጣም ጥሩ ሰዎች ናቸው። ማለትም እኔ ሳስበው ውስጥ ቁል ልብላማ ማገኛት ነበር ይመስለኝ። ግን ደህና ናት። ግን ማን ነው ትለዋለች። አሁን አልነግርሽም፣ ለአንቺ ደህንነት ሲባል አልነግርሽም ይላታል። እንዲህ ቢሆን እኮ ቢያንስ ፖሊሶች ማወቅ አለባቸው ትለዋለች። አይ አሁን ጊዜው አይደለም፣ ለማንኛውም ምግብ ነገር ስር ይላት ይላታል። እንዲህ ዳዊት አትሳቅብኝ እንጂ እኮ ምን እንደምትመገብ ራሱ አላቅም ትለዋለች። አንዴ ከአሁን በፊት ሁልደሻ ታቂ ለምን ዩቲብ ላይ እናያለን ወይም ደውለን የማየን ጠይቃታለን። ይላታን። እሺ በቃ እኔ ወተት ላፍላላት አንተ ደግሞ ጠብቃት ትለዋለች። እሷም ትሄዳለች ልጇን ይዛ። ዳዊትም ስልክ ይዳወልና ሀሎም ማየ እንዴት ነሽ? አዎ ሰላም ገብተናል። ህፃንም ደህና ናት። ከእናቷ ገና ያለች አሁን። አረ እንዴት ልናፍቅሽ ቻለች። መምጣት አይጠበቅብሽም እኛ ይዘናት እንመጣለን አንድ ቀን። አሁን እንዲሁም የደወልኩልሽ ምን ምግብ መብላት እንዳለባት ልጠይቅሽ ነው። ቆይ እንዲሁም እናት አላገናኝሽ ከኔ እሷ ትሻላለች ይላታል። በሌላ በኩል ሳሚ ናሩት እንግዲህ እየተጨቃጨቅ ነው። በስተመጨረሻም መጨረሻም ልጅቷ እናቷን አገኘች ይላታል። አዎ ግን አንተ ማጠብቃት ከሆነ አሁን ሳሮን ድጋሚ ካገኘቻት መቼም አትገኝም። አንተ ቆይ ለልጅህ ቅንጣት ያክል ፍቅር የለህም እንዴ? ትለዋለች እሱም አይ በአሁኑ እንኳን አትዳፈርም፣ ዳዊትም ስላወቀ ይላታል። እሷ እንኳን ዳዊትን ፈጣኑ የሆን አትፈራም። ቆይ አንተ ከመጣች አንስታ አንድ ቀን እንኳን ካጠገቡ አይቼ አላቅም ትለዋለች እንዲህ ሳሮን እኮ አለች አንቃ እንድደፋኝ ነው እንዴ? ይላታል እሷን መፍራት ሳይሆን ልክ ማስገባት ነው ያለብህ። ልሽክን አሁን ከእሷ መከላከል አለብህ ትለዋለች አይ እኔ ተከራከር የማላሸንፈውን ሰው አልገጥምም ይላታል እሷም እኔ ምልሽ ቆይ ግን ዳዊት እኮ አሁን ስለ ልጁ ካወቀ ቆይቶ ደግሞ ስለ እኔና አንቺ መድረሱ አይቀርም ይላታን እሷም እንደዛ ከሆነማ ጉዳችን ነው የሚፈላ ትለዋለች እኔ ምንም አንቺ ግን ምንም እያረግሻ አይደለም ትላታ እናልንገረው ትለዋለች አይ እንደዛ ሳይሆን አንድ ቀን እኔ ሳላስበው ነገረች ነው። ጉድ ምሰሪ ይላታን። እንዴ እኔ እናንተ እኮ በቃ አብቅቶልናል ትለዋለች። እሱም የሆነ ዘዴም አለሽ ምንም እያደረግሽ እኮ አይደለም ቁጭ ብለሽ አንተ ደላለሽ ይላታ። እንዴ እስኪ ተወኝ ምን ላድርግ ትለዋለች። እሱም እኔ በቃ ከታወቀ አለቀልኝ ከሳሩንም ከዳዊትም ሳልሆነ መቀር ይላል። ኤረ እንደዚህ ማትሁን ዳዊት በጣም መልካም ልጅ ነው ይቅርታ ብትጠይቀው ይቅርታ ያደርግልሃል ትለዋለች አይ አሁንማ በጣም ረፍዷል ይላታን አይ እንደዚህ ያትሁን ግን በጣም ተቀይረሃል ትለዋለች ምን ያደርገን ከረፈደ መቀየር አይ ዋነው ከሰታት መማረህ ነው አዎ ከረፈደ ነው ይገባኝ አብሶ ደግሞ ህይወትን ያደረግኳት ነገር የበደልኳት በደል ይላታል። እሷም ህይወት በጣም መልካም ልጅ ናት፣ ከልብ ይቅርታ ብጠይቃት ይቅርታ ታደርግልሃለች ትለዋለች። እንዴ አንቺ ቆይ፣ ከትንሽ ደቂቃዎቹ በፊት ጠላት ያልነበርሽ አሁን ምን ነው ሞገሳሽ በዛብኝ? ይላታል። ያው ሁሌ ጠላት ከመሆኑ ብዬሽ እኮ ነው። እሱም ደግሞ አሁን ጀግናው ዳዊት ነው ልጇን ምቱ የሰጣት ዳዊት ነው። ስለዚህ እኔን አትፈልገኝም ባክሽ ይላታል። ዳዊትና ህይወት መቼም ቢሆን አብሮ አይሆንም ትሏለች። ማለት ማለትማ አይሆኑማ የሆኑ እኮ አብረው ናቸው ይላታ። በዚህ አይቀጥልም። ለምን ምክንያቱን አሁን አልነግረም ትሏለች። አንቺ ደግሞ ሁሌ ነገር ጀምረሽ በእንጥልጥል መተው ትወጃለሽ ይላታ። ነው ሳሮንም ጣንታ ተበሳሽታ ዳዊት ዳዊት ዳዊት ህይወት ይሄ ደስታ የሚቀጥል መስሎች ነው እሰራልሻለሁ ትላለች። በሌላ በኩል እና ሚጌ ቁጭ ብለዋል። እሽ ጀግ ነው ግን እኮ እስካሁን ህፃናኔት እንዳገኛት አልነገርገኝ ይለዋል ዳዊትም ስላልፈለግኩ ነው። ደግሞ ህይወት በዚህ ሁኔታ ማወቅ የለባትም ደግሞ መመስገን ያለበት ሌላ ሰው ነው ሮት ይለዋል እንዲህ፣ ሩት ምንድን እሷ እኮ ናት። ሕፃኗን አግኝታ ወደ ማየ እንድትሄድ አደረገች። በዚህ ልክ ስለ ሰው ትጨነቃለች ብዬ አስብ ያለ አቅም ነበረ ይላል። አሁን ግን በጣም ነው የኮረውባት እንኳንም መህት የሆነች ይላል። አዎ ሳሮን እኮ ጥሩልሽ ናት ይላምኝም። አዎ ታውቃለህ አይደለ ከኛ ጋር ስላላደገች ሌላ ሰው ሲያሳድጋት ወጣ ያለ ጸባይ ይኖራታን ብዬ ነበረ መጀመሪያ ላይም እንደመጣች አካባቢ ሶስት ጀምራ ነበር ሱሱን ታይ ስንላት፣ ወር ባልሞላ ውስጥ ነው ያቆመችው ይላል። ሚክም ሶስ እሮትና ሶስ ይለዋል። አዎ አይመስልባትማ ይላል። አሁን ግን የህፃኗን ነገር እንዴት ልታደርግ ነው ሳሮን ይለዋል። አንተም የሳሮን ጉዳይ ገባ አላቅም። ሳሩን በጣም ከባድ ሁኔታ ውስጥ ናት ይለዋል። ሚኪም፣ ሳሩን ተቀይራለች። ገንዘብ የማይቀይረው ነገር የለም። አቃለው እህትህ ናት። ነገር ግን ብዙ ነገር ከማበላሸቷ በፊት ብዙ ሰው ከመጉዳታ በፊት ሀይል ትላት ይገባል ይለዋል። መስራ ቤትም ስለሷ ብዙ ነገር ነው የሚያወሩ ይላል። ልክ ነህ፣ ግን ግራ ገብቶኛል። ምክንያቱም ምንም ነገር ወደ እሷ የሚጠቁም የለም ይላንዳዊትም ምንም ነገር ሳይኖርማ እንደዚህ አይሆንም እምንኝ ዳዊት ይለዋል። እውነት የሚባለው ሁሉ እውነት ከሆነ ግን ራሴ ነኝ አንጠልጥዬ እጇለ ፖሊስ የምሰጣት ይላል። አዎ እንደዛ ነው መሆን ያለበት አቅለው ይከብዳል። ቤተሰብ ውስጥ እንደዚህ አይነት ነገር ሲኖር በጣም ከባድ ነው ይለዋል። አዎ አብዞ ደግሞ ትልቅ ነው ለሰው አራያ ነው ለታናናሾቹ የሚባሉ እንደዚህ አይነት ሁኔታ ውስጥ ስታገኘው በጣም ይከብዳል። ይላል ሚክም ሳሮን የቀየራት ገንዘብ ነው። ለገንዘብ አይደል እንዴ ወንድምና ወንድም ጩብ የሚማዘዝ ይለዋል። እሷ እኮ ስራዋ ያበቃት ነበረ የምታሳድገው ልጅ የለባት። እንዴት እንደዚህ ይላል። ሰው እያገኘ በሄደ ቁጥር ፍላጎቱ እየጨመረ ይሄዳል። አያረጎመን። በጤና ሽሮዬን እየበላሁ ብኖር ይሻለኛል ይላል ቆይ አንተ ድህነትን ለማራገፍ አይደል? ሽሮ ላለመብላት አይደል እንደምትሰደድ ይለዋል። እኔ ሽሮዬን ወደ ምስር ካቀየርኩ ይበቃኛል ይላ ስትል ስትል ደግሞ ትቀይራለን። በነገራችን ላይ ገንዘብ በጣም መጥፎ ነው፣ አምላክን ያስግዳል። ድህነት ግን ምንም አያደርግም ይለዋል። ዳዊትም ልክ ነው፣ ሳሮኒ ሁሉ ነገር አደረገች፣ ግን ደግሞ በዚህ ደስተኛ አይደለችም። ምክንያቱም የሄደችበት መንገድ ሂልነዋ ስለሚወቅሳት ይላል። ዳዊትም ዳይትም ፈጣሪ ጨርሶ የሚጠላት ክፉ ሴት እንዳይሆን ምኞቴ ነው፣ ግን ደግሞ አንዳንድ ያደረገቻቸው ነገሮች ምክንያት አላት ይለዋል። ለመጥፎነት ምክንያት አያስፈልገውም ይላምኪም ፈጣሪ እኮ ግራን ቢመታ ቀኝ እንስጠው ነው የሚል ይላል። እሱ ልክ ልክ ነህ ግን ደግሞ እኮ እንኮን መተውና እንዲያተኩረህ ብታየው ለምን አተኩረህ አየኸኝ የሚል ህዝብ እኮ ነው ያለ፣ ይለዋል እውነት ነው። ግን ሩትን ለዚህ ጥሩ ስራዋ ምንም አታመሰግናትም እንዴ ይለዋል። አዎ እሷማ እኮ ተንፋ ንግስት ናት። ግን ደግሞ እዚህ ሆና በሳሮን ስራ እንድትመረስ አልፈልግም። ደግሞ ደማየኸች ብላት እምቢ ብላለች። አሁን ግን ግዴታዋ ነው ይላል። አይ ዳዊት በቃ እራሷን እንድትወስን ተዋት። አንተ ብቻህን ምንም ነገር እንዳትወስን ይለዋል። እሺ እኔ ግን እዚህ መሆኗ ምንም አይዋጥልኝም፣ በዛ ላይ ደግሞ ሳሩን ጋር አይጥና ድመት ሆነዋል ይለዋል ሚኪም። አዎ ሳሩን በጣም ከበዱን አለች ይላል። ማለትም እንደ ታላቅነቷ በዛ ላይ ደግሞ እሩት ጠፍታ እንደ መገኘቷ ልትንከባከባት ይገባ ነበረ ይለዋል። እሱ ልክ ነህ ይላንዳዊትም፣ እኔ ምልህ ህይወት የለችም እንዲህ ይለዋል። እንዴ በዚህ እንክብካቤ ማዴግ መቅፈት አለ ብለዋል። አረ ሙዲያስክ ማለት ነው ብሎ እኔ ገብቼ ልያት ይሄዳል ሳሮን እና ሳሮን ተቀምጠው እና ዲቃላህን አገኘሃት ትለዋለች። አረ ለምትናገሪው ነገር ተጠንቀቂ፣ ሳሮን ትልቅ ሰው እኮነሽ ይላታል። ምን ነው ስሙ ከበደ ያለ ጋብቻ የተወለዱ ልጆች ሁሉ ዲቃላ ናቸው። ቆይ ደግሞ ለምን ነው ቤት የመጣችሁት? ወይስ እኔን አሳብዳችሁ ከገንዘብ ቤት ልታስወጡ ነው። አውቃለሁ፣ ይሄ ላንቺ በጣም ከባድ ነው፣ ግን ደግሞ ይዟት የመጣ ዳዊት ነው። ሂጂና ዳዊት እንጠይቀው። ደግሞ እኔና ህይወት ከም በኋላ ምንም ነገር የለንም። ከዳዊት ጋር ፍቅር ጀምራለች አትለኝም? እና ነገሩን በሙሉ ዳዊት ላይ አላከ። አንተ ነፃ ራስክ ልታወጣ መሆኑ ነው ትለዋለች። በድየሻለሁ ብዬ እኮ ይቅርታ ጠይቀሻለሁ ይላታል። ለሱ ልብ ቢጠይቅን ትለዋለች። እሺ በቃ በቅርቡ ሁሉ ነገር ያበቃል ያበቃል። ለዚህ ስህተታችሁማ ዋጋ ሳልከስከፍላችሁ አላቃችሁም። እንደፈለግሽ እኔ ሰልችቶኛል ነው ይላል። ሰልችቶኛን እኔም አልሰልችኝ አንተ የወንዳልጫ ብላ ጥሎ ትተኛለኝ። እሩትና ሚኪም እንግዲህ እያወሩ ነው። ቆይ ዳዊት ስለን ያውቋን? አዎ አውቋን ማለት እህቱ እንዳልሆንኩ ባክሽ። ይህን ያላት ጨነቂ አንቺ ማር ያለብሽን ሁሉ አድርገሻል። አንቺ ከዚህ ዋቱ ኖሪ እኮ ሳሎን የግን ዛፍቷ ንትገል ነበር ይህ ሁሉ ሁሉ ነገር ሲያቅ ከዋሸሽው ይልቅ ያደረግሽው ነገር እንደበለጠ ያቅና ይቅርታ ያደርግልሻል። አይ ብሎም ቢካለ ግን እኔ ያለሁልሽ አትጨናቂ፣ ይላታል። እኔ ግን ዳዊት ባይቀየመኝ ደስ ይለኛል፣ ትላለች። ይህንን ነገር እኮ ከመቶ በላይ ነግረሽኛል። እኔም ደግሞ አንድ አይነት ነው መልሴ። አንቺ ያደረግሽው ነገር ምንም ነገር የለም ይላታል። እሷም ሚኪ፣ ዳዊት እንዳንተ አይደለም ነገሮችን የሚረዳ ትለዋለች። ቆይ ግን እንዳንተ እንዳልከው ባይሆንስ? ቆይ ይሁና ምን ይቀርብሻል ይላታል። አላውቅም ብቻ ግን ትለዋለች። በቃ ምንም አትጨነቂ ይላታል። ግን አሁን ምንድን ነው የሚሆን? ደግሞ በጣም ፈርቻለሁ፣ ሳሮን ህፃኑን ታተቃታለ ብዬ። ምንም አትጨነቂ ከፈጣሪ ቤታችን ያለው ከዚህ ቤት ሁሉ ያለው ሰው ህፃን አጠባቂ ነው ይላታል። ቆይ ምንድን ነው የሚሆነውን? እሺ እውነቱ ይታወቅ። ዳዊትና ህይወት ይዋደዳሉ፣ ሳሮን እስር ቤት ትገባለች። በተለይ ደግሞ ሳሚ በጣም ያሳዝነኛል። ለምን? ምክንያቱም ዳዊትም ህይወትም ሳሮንም አይፈልጉትም? እና ምን ለማድረግ ወሰንሽ? እውነት ልትናገሪ ነው? አዎ አለቅም። ግራ ገብቶኛል ግን ቆይ ቤተሰቦችሽ ምን አሉ? እነሱማ ሁሌ የዚህ ቤት እንደወጣ ነው የሚፈልጉ። ወንድሜ በተለይ ሳሮንም ምንም ምናትም? ሁሌ ሲከታተላት ነው የሚውሉ። ምን ኮፍያ የሚለብሰው ብዙ ጊዜ በዚህ ቤት ሲመላለስ አይቻሉ። አዎ፣ እና እኔ እዚህ መሆን ነው ያውቃና። አዎ፣ እና ምን አለሽ? ምንም። አሁን እኮ ትልቅ ልጅ ነኝ የማደርገውን አውቃለሁ? እና ምን አሰብሽ እኔ ስለ እሱ እያወራሁ አይደለም። ለማንኛውም ወጣ ብለን እንመለስ ትላለች። እኔ እዚህ ነው መቆይ እዚህ ቆይ አደለ እንውጣ። አይ አልወጣም፣ ከፈለግሽ መቆየት ትችላለሽ። አንተ ደግሞ ድርቅ ካልክ እሻ። ሳሩንም እንግዲህ ህፃኑ የተኛች መስላት ቀስ ብላ ትራስ ልታፍና ስትል ጨርቅ ነው። በጣም ትናደዳለች። ሳሚ የሚመጣ ነው። አንቺ ለየልሽ ማለት ነው ህፃኗ ልግያት ነበረችን አንድ ፍሬ ይላታል። አዎ ለይቶልኛል ያሳብዳችሁኝ እናንተ ናችሁ እያለች እየጆሰለን ዳዊት ይመጣል። ቆይ ምንድን ነው ይላል። አንተ እችን እናትና ልጅ እዚህ ቤት አታስወጣልኝም፣ እምቢ ካልግ ግን ከዚህ ሆኖ አንቄ የምገላቸው ትላለች። እሱም ሳሮን የምትናገሪውን ነገር እየተጠነቀቅሽ፣ ጭራሽ በአደባባይ ማስፈራረት ጀምርሽ ይላታል። እሱም ውሻ ናችሁ ሁላችሁም ውሻ ናችሁ ትላለች። ሳሮን ተረጋጊ ይላታል። ሳሚም አንተ በምችለው መንገድ አረጋጋት። እኔ ግን ሰልችቶኛል ብሎ ይሄዳል። እሷም እሰራላችኋለሁ ብላ ልትወጣ ስትል እጇን ይዛታል። ተረጋጊ ይላታል። አይ ከመረጋጋ ይልቅ ይቅርታ ከማደርግላቸው ይልቅ ግድያቸው እጅን ለመንግስት ብሰጥ ይሻለኛል ትላለች። ይህ ያንቺው ባህሪ አይደለም ይልና የዛታን ልቀቀኝ፣ ልትመታኝ ነው። ለነገሩ ከአሁን በፊትም እኮ በጥፊ መትታኛል፣ ልትገለኝ ነው ትለዋለች

ፕሮግራሙን በዚህ ይቋረጣል። ቀጣይ ስሙን የሆነ የሚለውን አብረን የምናየ ሆነ። አመሰግናለሁ።